አሰላም አለይኩም ወረህማቱላህ በረካቱ ድና የተከበራችሁ የሙይ እና ሰወይ ሰላም ናችሁ? እንደናችሁሰላም ነኛ አልሐምዱላ ሰላም ናቸወይ እንዲሁም ወገኖች ሰላም ሰላም ብያለሁኝ። ሀባይቢ እን አልሐምዱሊላ ዛሬ ደግሞ ይኸው ቪዲዮ ልሰራላችሁ ነው ማለት ነው። እንግዲህ ላይክ ሸር በማረግ ተባበሩ እኝላችኋአለሁኝ። እንዲሁም ለእስልምና ተከታዮች እህት ወንድሞች እንኳን አደረሳችሁ። ኢድል ሙባረክ ለኢደል አረፋ እንኳን አደረሳችሁ አደረሰን አለሁኝ። ኢድል ሙባረክ አለይነ ወአለይኩም ብያለሁኝ። እንዴት ናችሁ? ል ሰላም ናችሁ? ወ እንዴት አከበራችሁት? እህት ወንድሞቼ በስደት ዓለም ላይ ያላችሁ እንዴት አሳለፋችሁት ኢዲን? ከኔ ወላሂ አልሐምዱሊላህ ረብል አለሚን አልሐምዱሊላህ የሰው ሊመችም ጤና ከሆነ አልሀምዱሊላህ ነው የሚለው። አልሀምዱሊላህ ረብል አለሚን ደስ በሚል መልክ አሳልፈነዋል ማለት ነው። የሰው ል መቼም ሀጤና ወዲያ ሌላ ነገር የለም ማለት ነው። ጤና አላህ ያርገን፣ አፊያችን አላህ ይስጠን። ሌላው ነገር ትርፍ ነው። የሰው ዋናው ነገር ጤና ነው ማለት ነው። ርዝቁንም የያዘው አላህ ነው፣ ጤናውንም አላህ ነው። ግን አላህ ጤናችን ይስጠን። ጤና ከሆነ ሰው ይ ደግሞ ሰርቶ ይበላል ማለት ነው። እናም አላህ በያለንበት ይጠብቀን ላችኋለሁ ሀባይቢ፣ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ቪዲዮዬንም ላይክ ሼር በማድረግ አትርሱ ማለት ነው። እናም የዛሬው ቪዲዮ ኢድ ሙባረክ ልላችሁ ነው። እንግዲህ ኢዱንም አላህዋ የደስታ የሳቅ አገራችንንም አላህ ሰላም አድርጎልን በየዓመቱ እንዲሁ ኢዱንም እናከብር ሰና ቤተሰቦቻችንን አላህ ያድርገን ደግሞ ለዘንድሮ ምናልባይ በሰው ሀገር ላይ እንዲሆን ደግሞ ለከርሞ የተሻለ ርዝቅ ሰዓት ሆነ የተሻለ እንትሳቶና አላህ አይሸግረውም ቤተሰቦቻችን ጋር የምናከብር አላህ ያርገን። እላችኋለሁ ሀበይቢ፣ አላህ ወብ የለንበት አላህ ይጠብቀን። አይዟችሁ፣ አይዞን፣ አብሽሩ። አላችኋለሁ ሀበይቢ። እናም ላይክ ሼር ሰብስክራይብ እያደረጋችሁ አበራታቱኝ። እሞይማነን እላችኋለሁ። እንዴው በቅርብ ቀን የማሳያችሁ ነገር አለኝ በቅርብ ቀን አዲስ ነገር ይዤላችሁ መጣለኝ ማለት ነው ሰብራይዝ ያልታሰበን ሰብራይዝ ነው የማረጋችሁና ላይክ ሰብስክራይብ በማረግ አትርሱ አበረታቱኝ ቻናሌን አዲስ ስለሆነ የከፈትኩት አሳድጉልኝ እላችኋለሁ ሀበይቢ እንግዲህ ዒዱንም የፍቅር የደስታ አላህ ያርግልን ያርግላችሁ ሁላችንም በያለንበት አላህ ይጠብቀን ሀበይቢ እንግዲህ አላህ አመቱ አመቱ ጻላህ ይበረኒ አመቱ አመቱ አመቱ ይተላለፍብን እላችኋለሁኝ። ያው እንግዲህ ስህተትም ካለ እንግዲህ ስህተት የነረሙኝ ብዙም ብላንት ነው። ለ ለንግግሩም ብዙም እንትን አላልኩም እና አዝም ብዬ ነው ቢሉ እንኳን ያደረሳችሁ ልበል ብዬ ነው እና የምሰራው አሁን ቁም ነገር ቢሉ የለውም ኢንሻአላህ ቁም ነገር ይዤላችሁ እንደምመጣ ማጣ ተስፋ አለኝ ማለት ነው። ተስፋ አለኝ ኢንሻአላህ ሀባይቢ እና ማይዟችሁ በርቱ አላህዋ እንግዲህ ሁላችንም በየለንበት ሳቅና ደስታ አላህ ይወፍቀን። ጤና ቤተሰቦቻችን ጋር አላህ ይጠብቅልን። ቤቶቻችንም ሀገራችንንም አላህ ሰላም አላህ አርግልን። ዋናው ነገር ጤና ነው። አንደኛ ጤና ነው፣ ሁለተኛ አገር ሰላም ከሆነ እርዝቁን ደግሞ ሀዛ ባላ ደሞ እርዝቁን ደግሞ የሰሉ ጤና ከሆነ ሰርቶ ይበላል። እና ዋናው ነገር ጤንነትና የሀገር ሰላም ነው ማለት ነው። ሀገራችንን አላህ ሰላም አላህ ያርግልን። አላህ ያረጋጋልን ሀገራችንን ያረብ ጌታ፣ ሀገራችንም ተረጋግተው ቤተሰቦቻችንን በስቀቀን ስለሆነ ያሉት እንግዲህ ታውቃላችሁ፣ አላህ ዋይ እንግዲ ሁሉንም አላህ እሱ ያስተካክልልን እንላለሁ። አይዟችሁ፣ ላይክ፣ ሰብስክራይብ፣ ሼር በማድረግ አትርሱ። አበረታቱን። ቻላይንን አያሳድጉልኝ። ሙይ ኢማን ን አሳድጋት ሃም ብቻ ያኩን እንዲሁ ነገጣት ማሳያችሁን አታውቁም ማለት ነው። የተሻለ የተሻለ ሻለ ለሰው የሚጠቅም ስራ እንሰራበት አላህ ያደርገኝ። ኢንሻአላ አበረታቱ፣ አብሽሩ ይግነ ለራስ ነው። ምን ችግር አለ? እናም ወሬ ስተት ካለኝ እረሙኝ። ዙሮ ግም እያበላሸው እንዲሆነ ታውቃላችሁ። እዚህ ሱሪያ፣ ያው ስደት አለም ላይ ስንኖር እንግዲህ ንግግሮቹን እና ወሬዎቹን እንስታለን። የተሳሳት ኩት ካለ ረሙኝ ላችኋለሁኝ። ሀባይቢ ገልቢ አይዛችሁ አመሰግናለሁ። አላይ ነው አለይኩም እንኳን አብሮ አደረሰን እላለሁኝ። በድጋሚ ደግሞ በአዲስ ነገር እስከምመጣ የሆነው ላይክ፣ ሰብስክራይብ፣ ሸር እያረጋችሁ አበረታቱ። አሰላሙ አለይኩም።